ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁምነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፍ ኃይሉ መሆን ወይስ ያለ መሆን በሚደረስ ስራ ያሰፈረውን እንደሚከተለው እናቀርብላችኋለን። የውሃ ግድብ ሀገርም ያክል መሬትን ይሰለቅጣል። ግን ኒኩሌርም ሚሊዮኖችን በጨረር ሊያነፈር ይችላል ታዲያ ምን በጀን? ውሃ ወይስ ዩራኒየም? መኖር ወይስ ያለ መኖር? ሕይወት ከባድ ምርጫ። እንችል ነበር የዓለምን የቢራ መለያ አርማዎች በላዩ ወደረደረ አንድ የመጠጥ ቤት ካሌንደር ፖስተር። በመኖር መካከል ከባድ ምርጫ አለ። ባለመኖርም በመኖርም መካከል ምርጫ አለ። ከእሳትና ከውሃ፣ አርፎ ከመቀመጥና ከመሥራት፣ ከመገበርና ከመፋለም፣ ከመኖርና ካለመኖር ሁሉም ምርጫ የየራሱ ጥቅምና ጉዳት አለው። አለመምረጥም ምርጫ ነው። ግድ ሲሆን ግን የህሉና ነገር ሲሆን መምረጥ ግድ ይሆናል። መኖር ወይስ አለመኖር የሚሉት ስንኞች በዓለም ሁሉ ተወደው የኖሩት ይህን የሰው ልጅ ሁሉ የመምረጥ ጭንቅ ስለሚናገሩ ይመስለኛል። መሆን ወይስ አለመሆን? መሆን ወይስ አለመሆን? እዚህ ላይ ነው ችግሩ። የድል ፈተና ለንጋ ሲወናጨፍ ወስፈን ጥሩ ይሻለው በሀሳብ ግርፊያ መሰቅየቱን ችሎ ታፍኖ ማደሩ ወይስ የመከራን ማዕበል ተጋፍጦ ጦርን ከጦሩ ተጋትሮ ወቅቶ ድል መምታት እስኪነቀል ከስሩ የቱ ነው ለሰው ልጅ ክብሩ? ዶሬ ጸጋዬ ገብረ መድን ከሼክስፒር ሀምሌት ቲያትር ትርጉም። አሁን ነገር ሳላበዛ ካበዛውና ካጠነዛው በኋላ ለዛሬ ወደ ተነሳውበት ከባድ ምርጫ ወደሚጠይቀው የውሃ ኃይልና የኒውክሌር ኃይል ምርጫዎች ጉዳይ ለሁለተኛ ጊዜ የተወሰኑ ነጥቦችን ብቻ ዘቃቅሼ በአጭር ልሰናበት ነው አመጣጤ። ከውሃ ግዙፍ ኃይልን ማመንጨት እስከ ቅርብ ጊዜ አክቲቪስቶች እስከተነሱበት ጊዜ ድረስ በብዙዎች የሚመረጥና የሚወደድ ንጹሕ የኃይል አማራጭ ነበር፣ ነው። አንድ ትልቅ የማይተካ ኪሳራ ግን አለው። የውሃ ኃይል ማመንጫን ለመገንባት ውሃው የሚያርፍበት ኤሪያ ፍሉድድ እጅግ ሰፊ መሬት ይፈልጋል። ሀገር የሚያካክል መሬት ነው ለሃይድሮ ፍሉድ የሚለቀቀው። ለምሳሌ ትላልቆቹን የራሻ፣ የቻይና፣ የካናዳ፣ አሜሪካ፣ የብራዚል፣ ቬንዙዌላ ወዘተ ግድቦች ለውሃ ማረፊያ የያዙትን ከሀገር የሚሰፋ መሬት ትተን የእኛን የህዳሴውን ግድብ ብንመለከተው ለውሃው ማረፊያ የወሰደው መሬት ስፋት ከ1800 ስኩዌር ኪሎ ሜትር ገደማ ነው። ይህን የመሬት ስፋት በንጽጥር ለምሳሌ ካሰላ ነው፣ ይህ የህዳሴው በውሃ የተሸፈነ መሬት ማለት መጠኑ ሞሪሼስ የምንላትን ሀገር ሙሉዋን ሊያክል ምንም ያልቀረው መሬት ማለት ነው። ወይም ከኮሞሮስ እኩል የሆነ መሬት ማለት ነው። ውካንም የእኛ ህዳሴ ግድብ ውሃው ያረፈበትን መሬት በ1800 ስኩዌር ኪሎ ሜትር ስፋቱ ሁለቱ የታወቁ ሀገሮች ሲንጋፖርና ባህሬን ቢደመሩ በስፋት አይደርሱበትም። ሲሸልስ፣ ባርቤዶስ ማልታና ቤርሙዳ ትንሿና ቫቲካንን ሁለቱን ጅብራልተሮች ደርበው ሰባት አገሮች ተደምረው ተጠቃለው ቢመጡ ራሱ የእኛ የህዳሴው ግድብ ውሃ የሸፈነውን ቦታ አይሞሉም፣ በአጠቃላይ የሀገራዊ የመሬት ስፋታቸው። ወይም ይሄ በቀላል የኢንተርኔት ሪሰርች በደቂቃዎች ማግኘት የሚቻል መረጃ ነው። ይህን የመሬትና የግድቦች ውሃ ሽፋን ለአንድ ኤሪያ ፍሉድ ባይ ወተር ቨርስስ ኢነርጂ ግንኙነት በዚህ ጉዳይ ዙሪያ የተጻፉ መጽሐፎች ሳይጠቀሱ የማያልፉት ትርፍና ኪሳራውን ማስለያ አንድ ዋና ጉዳይ ነው። ነገር ግን ከዚህ አንጻር ካየነው በዓለም ላይ በተለምዶ የሚታወቀው አንድ ሺህ ሜጋዋት የኒውክሌር ኃይልን ለማመንጨት የሚፈጀው ጠቅላላ መሬት ማለትም የቦታ ስፋት መጠን በጣም የመንት ነው ማለት ይቻላል። ብዙ ፈጀ ከተባለ 35 ኪሎ ሜትር ስኩዌር የምታክል ቦታ ላይ የኒውክሌር ማመንጫ ሪያክተሮችን ገንብቶ አንድ ሺህ ሜጋዋት ማመንጨት ይቻላል። ቴክኖሎጂው ተራቆ ከዚህም በግማሹ ቦታ ላይ የአንድ አነስተኛ ፋብሪካ የሚወስደውን ያህል መሬት ላይ አንድ ሺህ ሜጋዋት የሚያመነጭ የኒኩሌር ፕላንት መገንባት የተቻለበት ዘመን ላይ ነን። እንግዲህ ለኒኩሌር ኤነርጂ ከአንድ ቀበሌ የሚያነሰች የአንዲት መንደር ቦታ ወይም መሬት በቂ ስትሆን፣ በውሃ ግድቦች ግን የሚሰለቀጠው መሬት ስፋቱ በርካታ ትናንሽ አገሮች ቢደመሩ እንኳ የማይሞሉት እጅግ ሰፊ መሬት ሆኖ እናገኘዋለን። እናም የሀገርን መሬት ስልቅጥ አድርጎ በመብላት ደረጃ የኒኩሊየር ኃይልንና የውሃ ወይም ሃይድሮ ኃይልን ለንጽጽር እንኳን ማቅረብ ያስቸግራል፤ ሊነጻጸሩም አይችሉም። በሌላ በኩል የኒኩሌር ኃይልን ለማመንጨት ወንዞችን መከተልና የወንዝን መኖር ሳያስፈልግ በማንኛውም ቦታ ላይ ማቋቋም የሚቻል በመሆኑ በተለይ በቂ የተፋሰስ ሽፋን በሌላቸው በረሃማ አካባቢዎች እና መሬቱ ለሰብል ምርታማነቱ በሚፈለግበት ለም መሬቶች ላይ መሬቱን ለግድቡ አሳልፎ መስጠት አዋጪ በማይሆንበት ጊዜ ሁሉ በቀላሉ ከኒኩሌር ኤነርጂ የኃይል ተጠቃሚ መሆን ተመራጭ ነው። በእርግጥ የኒኩሌር ኤነርጂን ወጪ ከግዙፍ የሃይድሮ ፕሮጀክቶች ጋር በማነጻጸር ወጪው ቀላል ነው የሚሉ አጥኚዎች ቢኖሩም ወይም ቀደም ባለ ሁለት ፌ አንድ አስተያየት ሰጪ የእርማት አስተያየቱ እንደሰጠኝ የኒኩሌር ኤነርጂ ቢሆን የአስተዳደር ወጪው ቀላል አይደለም። ከግዙፍ ግድቦች ጋር ተነጻጻሪ ነው። የመነሻ ካፒታሉ ግን በንጽጽር ኒኩሌርን በመጀመሪያው ለማቋቋም ግዙፍ ካፒታልን ቢጠይቅም አሁንም ግዙፍ ግድቦችን ለመገንባት ከሚጠይቀው ከፍተኛ ካፒታል አንጻር ከታየ ይህም በአንጻራዊ መልክ ተመሳሳይ ሆኖ የሚገኝ ነው። ከውሃ ግድብ የሚነጭ ኃይል ጥሩ አድቫንቴጁ ተብሎ የተቀመጠው ውሃው በእግዜሩ በነፃ የሚሰጠን ስለሆነ ለነዳጅ የሚከፈልበት ስላልሆነ ነው የሚል ነው። ነገር ግን የኒኩሌር ኃይልንም ለማመንጨት የሚያገለግለው ነዳጅ ወይም ዩራኒየም በሀገሩ ላይ ከተገኘ ያው እሱም በእግዜሩ በነፃ እንደተሰጠ የማይቆጠርበት ምክንያት አይታየኝም። ኢትዮጵያ እጅግ ከፍተኛ ጥራት ያለው የዩራኒየም ክምችት የተገኘባት ሀገር መሆኗ ይታወቃል። በሐረርጌ፣ በኦጋዴን፣ በባሌ በተለያዩ ደቡብና ደቡብ ምስራቅ አካባቢዎች ምርጥ የሚባለውን ዩራኒየም በማኅፀኗ የያዘች ሀገር ነች ያለችን ያንን ለማውጣት ከተቻለ የኒክሌር ኤነርጂ ማመንጫዎቻችን ልክ እንደ ውኃው በአብዛኛው ባህላ ሸርነት ወይም በጊዜሩ የሚሸፈን ነው የሚሆነው ማለት ነው። ከዚህ በቀደም ፖስቴ እንዳልኩት የኒኩሌር ኤነርጂ ትልቁ ስጋቱ አደጋ ከተከሰተ የሚያደርሰው ዘግናኝ መቅሰፍት ነው። በቀድሞ የሶቪየት ኅብረት ወይም በዩክሬን ቼርኖቤል የኒኩሌር መቅሰፍት ሲከሰት ጠረኑ እነሱም ጋር ያደረሳቸው ጣሊያኖች በ1987 እንደ ኢሮፓውያን አቆጣጠር ሕዝባዊ ሪፍረንደም አካሂደው ነበር። ኢጣሊያ የኒኩሌር ኤነርጂ ትጠቀም ወይስ አትጠቀም? የሪፈረንደም ውጤት ምን ሆነ? 65 ፐርሰንቱ የጣሊያን ሕዝብ ኒኩሌር ከነጥንቡሳሱ አፍንጫችን ይውጣ ብሎ ድምፁን ሰጠ። ጣሊያንም ያሏትን የኒኩሌር ፓወር ፕላንቶች ሁሉ ሁሉንም ከረጨመች። በነገራችን ላይ የኒኩሌር ኤነርጂን ለመዝጋትም ልክ መጀመሪያ ላይ እንደማቋቋሙ ሁሉ ከባድ ወጪን እና ጥንቃቄን የሚጠይቅ መሆኑም ይነገራል። ከአደጋም በተጨማሪ የጸጥታ ስጋት ባለባቸውና በውጉ የተደራጀ ፕሮፌሽናል ዲሲፕሊንድ የሰው ኃይል አስተዳደር ባልሰፈነበት ወይም ለምሳሌ እንደኛ ሀገር ባለው ሀገር ላይ የኒውክሌር ኃይል ማመንጫ መገንባት ለብዙ ጥቃቶችና ያልተጠበቁ ሙስናዎች የተጋለጠ ስለሆነ እጅግ አደገኛ ተግባር ተደርጎም ይቆጠራል። ለዚህም ነው በአብዛኛው ሰለጠንን በሚሉ ሀገሮች ብቻ ተወስኖ የምናገኘው። ለአሸባሪዎች ጥቃት ሊጋለጥ ኃላፊነት በማይሰማቸው አካሎችና አሸባሪዎች እጅ አደገኛ ንጥረ ነገሮች ሊገቡ የሚችሉበትም እድል ወይም አደጋ ሰፊ ነው በሚል ምናልባትም በገለልተኝነት ካሰብነው ተቀባይነት ሊኖረው በሚችል አቋም ምክንያት ዋናዎቹ ሀገሮች የኒኩሌርን ኃይል በየትም ሀገር መገንባት ሲቃወሙና ጨንቆሮ ሲመለከቱ እናገኛቸው። በመሆኑም ከሀገሮች የሴኪሪቲ ኢንፍራስትራክቸር አኳያ የኒኩሌር ኤነርጂን በብዙ የዓለም ስፍራዎች መትከል እንደ ትልቅ አደገኛ ተግባር ተደርጎ ሲቆጠርና በተረጣሪ ስለሚታይ ቴክኖሎጂው ለኒኩሌል የጦር መሣሪያ የመሸጋገሩም ስጋት በዋዛ የሚታይ ስላልሆነ በአያላኑ ዘንድ ለረዥም ዓመታት ይህን መሰሉ እንቅስቃሴ እንደ ትሬት ሲታይ ቆይቷል። በአጠቃላይ የሃይድሮ ኃይልን በመጠቀምና የኒውክሌር ኃይልን በመጠቀም መሃል እነዚህንና እነዚህን የመሰሉ ኮንሲደሬሽንን የሚከተሉ ሰጥ አገባዎችን ከግምት ውስጥ ማስገባት ይግድ ይልሃል። በእኛ ሀገር በተለይ የሃይድሮ ኤሌክትሪክ ግድቦች የሚሰለቅጡት ዛሬ የሚሆን ወደፊት ለእርሻና እንስሳት ልማት ሊውል የሚችል ሰፊ ለመሬቶችን ከሆነ ማኅበረሰቦች ኑሯቸውን የመሠረቱበትን አካባቢ የሚነካና መፈናቀሎችን እና ሰብአዊ ኪሳራዎችን የሚያስከትል ከሆነ የአየር ጠባይ ተለዋዋጭነት ወይም እንደ ተከዜ የኃይል ማመንጫ በግድቦቹ የውሃ መጠንና የኃይል ግብአት ላይ ተለዋዋጭነትን የሚያስከትል ከሆነ እና በሌሎች ምክንያት የውሃ ኃይል ተመራጭ ተደርጎ የማይወሰድባቸው ብዙ ነጥቦች ይኖራሉ። በሌላ በኩል ከኒኩሌር ኤነርጂም ጋር ተያይዘው የሚመጡ ዕዳዎችና ጦሶች ወይም ከላይ በጥቂቱ ለመጥቀስ እንደተሞከረው የዋዛ አይደሉም፣ የማይቀሩም ናቸው። ሁሉም ጥሩ ነገር ያለ ዋጋ አይገኝም። ሁሉም ነገር የየራሱ ውዝግብ አለበት። በሕይወት በመኖርና ባለመኖር መካከል እንኳ ጥቅምና ጉዳቱን አስልቶ መወሰን ያዳግታል። በሕልውና ጉዳይ እንኳን እንኳን በሌላው ከመኖር አለመኖር ሳይሻል አይቀርም። ከመኖር ጭንቅ አለ ካለመኖር ምንም። ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ ካለመኖር ምንም፣ እንደተባለው ነው መሰለኝ። አጭር ያልኩትን የንጽጽር ወጌን ሳጠቃልል ሃይድሮም ሆነ ኒውክሌር የራሳቸው ኮስቶች አሏቸው። የሚያሳጡት ነገር አለ፣ አደጋ አለባቸው፣ መቅሰፍት አላቸው፣ ወጪ አላቸው። ግን ከሁሉም በላይ ለማንኛውም ማህበረሰብ እድገት እጅግ ጠቃሚ ፋይዳ አላቸው እና ከእኛ አንጻር ሁለቱም ሆኑ የትኛቸውም ከማይኖሩን ቢኖሩን ሳይሻል አይቀርም የሚለው ለራስ ማድላት የተጫነው ስሜቴ ያደላብኛል በበኩሌ። ምን ትላላችሁ ጓዶች? አስተያየታችሁን አድርሱኝ።

ሸጋ ጊዜን ተመኘው ሰላም አሳፍ ኃይሉ